እርስዎም ስደት መጥተው ነው? አዎ ስደት መጥቼ ነው። አፈር ለብላ በማን ደላላ ነው የመጡት? አቡ አሚር አቡ አሚር ቅድም 28 88 ነው። መጨረሻ ሌላ ማለት ሌላ ማለት ይሰጥቻል። በጣም ነው የሚያሳዝነው። ወላይ በጣም ልብ ይሰብራል ማለት ነው። እንግዲህ እነዚህ አባት በዚህ እድሜያቸው ስደት መተው ነው። የት ነው ዱባይ? የሚባል ሀገር ማለት ነው ዱባይ የሚባል ሀገር መተው በዚያውም ላይ ደግሞ በደላላ ዱባይ ያሉ ደላላዎች ከኢትዮጵያ ያመጧቸዋል። ስራ አለ ምናምን ምናምን ይሉና ያመጧቸዋል። በቃ እንደ ሄዳችሁ ነው የምትገቡት ይሏቸዋል። ገባችሁ። ከዚያ መጥተው እንግዲህ ብዙ ብር ጨርሰው ነው የሚመጡት። ወንዶች ራሱ እንደ መጡ ደግሞ ቶሎ ስራ አይገቡም። አንዳንዶችም እንደ ድል ብሎ ስራ ይገባሉ። እነዚህ ግን ብዙዎች፣ ብዙ ናቸው። ከጀርባቸውም ብዙ ሰዎች አሉ ማለት ነው። ብራቸውን ከኢትዮጵያም ይቀበላሉ። ኢትዮጵያ ያለው ደላላ ይቀበላል፣ እዚህም ያለው ደላላ ይቀበላቸዋል ማለት ነው። እንግዲህ አንጥተው ስራ አላስገባቸውም፣ ራብን ጠማን፣ እዚህም ማስከፈሉን፣ ኢትዮጵያ ማስከፈሉን እና ብራችንን ይስጠን እያሉ ነው ደላላው ማለት ነው። የሌላው እሺ፣ ሌላው ሌሎቹ ወጣቶች ናቸው። እነዚህ አባት እንኳን አያሳዝኑትም እንደው የኔ አባት እዚህ መጥቶ እንደዚህ ቢንከራተትብኝ ሰው አገር ቤትም ሆኖ ሰው እንደዚህ ቢያሰቃይብኝ ብሎ እንኳን ለእነዚህ አባት እንኳን አዝኖ ሲጀመር፣ እኔም ጃኔ ደላላ እነዚህ አባት ወደ ስደት ሲመጡ እንደው የደላላ እንኳን ባያስከፍሏቸው፣ የኢትዮጵያ ውሽ እዚህ እንኳ ሲመጡ ባያስከፍሏቸው ደግሞ እንደ አቅማቸው ቶሎ ስራ ፈልገው ቢያስገቧቸው ማለት ነው። በጣም ደስ ይል ነበረ። ጥሩ ነገር ብንሰራ ለታላለቆቻችን ክብር ብንሰጥ፣ ለእኛም ክብር የሚሰጠን ሰው እናገ ነበር ማለት ነው። ያም ሆኖ ነመስ ብድጅ ስቶን ሙኒት ምናምን በቃ ብዙ ህዝብ ባለበት እየተከታተሉት ነበር። ና ሄዱ ቦታው ሄዱ፣ ደላላው ቦታ ማለት ነው። ልጆቹም አሉበት ቦታ ሄዱ ያለ ህዝብ ማለት ነው። ስራ አልገቡም። በቃ እንግዲህ እነዛ ብዙ ህዝብ ነበሩ ያሉት። ስራ አልገቡም። ከኢትዮጵያ አንጥተዋቸዋል ተቀምጠዋል ማለት ነው። እና ደላላውም እዛው ከተያዘ የለብኝም ነው ያለው። እንዴት ያልሰጡኝን ገንዘብ ክፈል ትሉኛላችሁ? እያለ ሲኮሳተር ነበረ። መሲም ብትሆን ሙኒትም ብትሆን ጀግና ናቸው። ከምር ቢሆንም እንደ ወንድ ነው ተናግረው ዝምበል እያሉ ማለት ነው። እንደ ወንድ ኮስተር ብሎ ተናግረው ገንዘባቸውን ትሰጣለ ትሰጣለ፣ አትሰጥም፣ ደግሞ ፖሊስ እናመጣለን። በቃ እኛ ፖሊስ እኮ መጀመሪያ ያላመጣ ነው የራሳችን ዜጋ ነህ አሳልፈን አንሰጥም ብለን ነው እንጂ ማምጣት ቅድሚያ፣ አንተን እዚጋ ይዘን እኛ ፖሊስ ጋር መደወንችን ነበር አሉት። በኋላ ላይ በመጨረሻ አመና እንጃ የሁለት ሰው ይሁን የሶስት ሰው ካሽ ከፈለ ከኋላ ላይ ሌሎችን ደግሞ ለሌሎቹ የለኝም ማለት ነው። በኢትዮጵያም ቢሆን ብር አስተላልፍልን እኛ እዚህ በድርሃም እንሰጣቸዋለን አሉት። ኢትዮጵያ ደግሞ ብር የለኝም አለ። ደሞዜ እየደረሰ ነው፣ ደሞዜ ሲደርስ ልክ በአካውንታችሁ በእናንተ አስገባለሁ አላቸው ማለት ነው እና መሲን ና ሙኔትን እና ይህ እንደዚህ ይህንን ያክል ናቸው እንግዲህ ደላሎች ውርዴታቸው ማለት ነው እና ይህን ያህል መዋረድ ቀላል እንዳይመስላችሁ። በሚዲያ ላይ ይህን ያህል እንደዚህ ያጨበረብራሉ፣ እንደዚህ ያደርጋሉ ብሎ መዋረድ ራሱ ለእነሱ ገቢያቸውን ይቀንሳል ማለት ነው እና እንዳለ ጎረምሳው ተነሳ ተነሳልኳችሁ በኋላ ያሉት ጎረምሳዎች እንደ ዋንቅን ካልገደል ነው ነው ያሉት። ሊመቱኝ ነው ልታስደበድቡኝ ነው ነው ያለው። ደላለውን ላይ አይመቱም አይመቱም እያለቸው ነበረ እና ሊመቱኝ እኮ ነው በቃ እነ ሙኒትም እናንተ ስነስርዓት ያዙ እዚህ ቦታ ላይ ፖሊስ መጥቶ ተራብሻችሁ ሁላችሁም ወደ ሀገር ከምትገቡ ተረጋጉ ምናምን ብላቸው ነው እንጂ አንቀው ሊገሉት ነበር። የደረሱት ወጣቶቹ ተናደዋላ ተናደዋል። እንግዲህ ከሀገር ምን ብለው እንደሚያመጧቸው ታውቃላችሁ። እዛ እንደ ሄዳችሁ ስራ ነው የምትገቡት ምናምን ይሏቸዋል። እዚያ ላይ ብራቸውን በቀላል ብር አይመጡም። እዚህ መጥተው ደግሞ ይከፍላሉ። ከመጡም በኋላ ስራ ይገቡ በቃ ስለዚህ ምን አማራጭ አላቸው? ያንን አማራጭ እንግዲህ ተናደዋል። እየራብን ነው እየጠማን ነው ምን እንላ ምን እንጠጣን ነው። በዚህ አጋጣሚ ደላሉ አጠገባቸው ሲቀርብላቸው በቃ እንደ ጫጭተን ታልገደል ነው ነው ያሉት። እና ይሄንን ያክል ነው እንግዲህ አንጀቴን የበላኝ ነገር የነዚህ አባት ነው። በጣም በጣም አባታችን ናቸው። የሁላችንም አባት ናቸው። ትልቅ ሰው ናቸው። በጣም ነው የሚያሳዝነው። እነዚህ ሰው የልክ የመጡበትን የኮንትራት የሁለት ዓመት ደሞዝ እንደው በሚዲያ ላይ ተሰብስቦላቸው ላይ ሁላችንም አስርም አምስትም መቶ ሪያልም ሁለት መቶም ያለንን አምሳሪ አለም ሁሉንም ጋር አሰባስበን ወደ ሀገር ብንልካቸው እንዴት ደስተኛ በሆንን፣ እንዴት ደስተኛ በሆንን ማለት ነው እነ መሲ ባደረጉትና ሁላችንም ያቅማችንን ርተናቸው አገር በሄዱ ነው ማለት ነው። የሰው ፊት እንዴት ይግረፋቸው እንደገና እንደገና እንደገና። በስተርጅና የሰው ፊት መታዘዝ ሰው ቤት ተገላጥምጦ መታዘዝ ማለት ይከብዳል። እድሜ ከገፋ በኋላ በራስ ቤት በራስ ኃላፊነት ሰው ራሱ ኃላፊነት አርጎ ሲሰራ እንጂ በሰው ቤት በንከራተት በጣም ነው የሚሰብረው ማለት ነውና ሰላምቲ ሀገራችንን ሰላም ነው ያደርግልን። ከዚያም በመቀጠል ደግሞ ሰላም ከሆነችልን በኋላ ደግሞ ሀብታም ያደርግልን። ሀገራችን የምንኖረው ሀገር